ሰላም ሰላም፣ እንደሰነበታችሁ ውዴ ቻናል ላይ ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ አፕሊኬሽን መጥቻለሁ ማለት ነው። ያው ከርዕሱ እንደተመለከታችሁት ናይት ስክሪን የሚባል ስክሪኑ ብራይትነሱ ስልካችን በጣም የሚዋጋ ከሆነ አሁን ላይ የተመረቱ ያሉ ስልኮች ብራይትነሳቸው በጣም ይዋጋ ላይ ይሁሉም ማለት ነው እሱን የሚቀንስ ሆነ። በጣም ጠቃሚ የሆነ አፕሊኬሽን ነው ይሄ አፕ ማለት ነው። ይህን አፕ በቀላሉ ፕላይስቶር ላይ የምታገኙት ነው፣ ናይት ስክሪን በመባል ይታወቃል። ሰርች ቦታው ላይ ከገባን በኋላ ፕላይስቶር፣ ናይት ስክሪን ብለን ማለትም ናይት ብለን ስንጽፍ ያመጣልናል እሱን እንነካውና ያው እንደምትመለከቱት ነው። አፑ ይሄ ነው፣ ናይት ስክሪን ይባላል። እሱን ኦኬ ብለን እናወርደዋለን። የእኔ ጋ እየወረደ ስለሆነ እዚህ ጋ እናንተ ኢንስቴል ካደረጋችሁ በኋላ ታወርዱታላችሁ ማለት ነው። ካወረዳችሁት በኋላ በዚህ መልኩ ይመጣላችኋል። ኦፕን ብላችሁ ትገባላችሁ። ከገባችሁ በኋላ እንግዲህ አፑ እዚህ ጋ እንደምትመለከቱት ነው። እዚች የኦፋ ምልክትችን ይችን ከተናጫናችኋት የራሱ የሆነ እንትን ይላል። ይሄው እንደምታዩት አሁን በጣም ይዋጋል፣ በጣም ይዋጋል። የስልኩ የራሱ ስለሆነ ማለት ነው። ነገር ግን አሁን እንደምትመለከቱት ይሄ የስልኩ ነው። ስልኩ እስከ መጨረሻው ድረስ ተቀንሶ እንደምታዩት፣ ዜጋ እስከ መጨረሻው ድረስ ተቀንሶ ማለት ነው። ከዚህ በላይ ምንም መጨመር ይቻላል። ይሄው በጣም ይዋጋል። ይሄ ስልኩ ማለት ነው። ዜሮ ሆነ እራሱ በጣም ነው የሚዋጋው እንደምታዩት። ይሄን ግን እንዴት አድርገን እንቀንሰዋለን። እዚህ ጋር እንደምትመለከቱት እዚህ ቻፕ ዋጋ እንገባለን ስንገባ ይሄን ምልክት ያመጣልናል እሱን ስንጫ ነው ማለት ነው። ከዛ በኋላ ይሄን እንቀንሰዋለን ስንቀንሰው እንደምታዩት የስልካችን በጣም ይቀንስልናል። በመጠኑ በጣም ስንቀንሰው እንዳይታይ ስለሚያደርግብን በመጠኑ እያደረግን በሚበቃልክ እንደዚህ አድርገን ስልካችን ቀነስ አድርገን በጣም ወጥረን የምንጠቀም ከሆነ ስልክ ትልቅ የሆነ ጉዳት አይናችን ላይ ስለሚያደርስ እሱን የሚከላከልልን የሆነ በጣም ጠቃሚ የሆነ አፕ ነው። ይህን ያው እንደምታዩ ፕላይስቶር ላይ በቀላሉ በማውረድ ራሳችሁን ከጉዳት ጠብቁ። በሌላ ቪዲዮ እስከምንገናኝ ሰላም ሰንብቱ እያልኩኝ ላይክ፣ ሸር፣ ኮመንት በማድረግ እንትን በሉ እያልኩኝ በዚህ እሰናበታለሁኝ። ሰላም ሁኑ። ሰላማችሁ ይብዛ በያላችሁበት